ሰበር ሰበር መረጃ አቅኔ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት አራት ኪሎ ቤተ መንግስት ድብቁ ሴራ ተጋለጠ ማንም ያልጠበቀው ክስተት ካቡነ ሳይሮስ ጀርባ የጠቅላይ እጅ አለበት ሰላም ሰላም፣ ውዲያ በዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ እየመጣለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስንል በሉ እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ የደል ሙታኔ ቻናል ሰብስክራይብ ያደረጋችሁ አበረታቱን። ወቅቴን አዳዲስ መረጃ ስለ ቅዱስ ቤተ ክርስቲያናችን ዛሬም ይዘንላችሁ መጥናት። እስቲ ወደ መጀመሪያው ቪዲዮ እንግባ። አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። ቤተ ክርስቲያኑ ካቴድራል እንዲባል

ኪዳን ምህረትን ነው የምላችሁ። ኪዳነ ምህረትን ዛሬ የምትመለከቷት የአዳሟ ኪዳነ ምህረት እንደዚህ ባሸበረቀ መልኩ እየተመረቀች ትገኛለች ነው በጣም ደስ የሚል የምስራች ነው። ለተዋዶ ልጆች እንኳን ደስ ያላችሁት። ኮመንቱን ኪዳን ምህረት እያላችሁ አጥለቅልቁት። እናቴን ለይም ለኝ ብዬ ከቶ ማልከፋ እኔ ሳይቻለው ስትሞይን በተስፋ ምድራዊዋ እናቴ ለጊዜው ነው ፍቅሯ ያንቺስ ግልልዩ ነው አረ ስንቱ ላውራ የብዙቻችን ቋጠሮ የብዙቻችን ችግር የፈታችው እናታችን ኪዳነ ምህረት ዛሬ እንግዲህ እንደዚህ በአማረ መልኩ እየተመረቀች ትገኛለችና ሁላችሁም እንኳን አደረሳችሁ እንኳን ደስ ያላችሁ ለማለት ፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ይህንን ለዓለም አድርሱልኝ። ወዳችኋለሁ። እንግዲህ ቪዲዮ እንደተመለከታችሁ ነው ልጆች። እንግዲህ ዛሬ የደስታ የምስራች ቀን ነው። በ16 እንግዲህ ሁለት ድንቅ ድንቅ ቤተክርስቲያኖች በአዲስ አበባ እንደዚሁም በአዳማ ክልል ላይ ተመርቀዋል። ሙስሊሞች ራሱ ቪዲዮ እንደተመለከታችሁ ሙስሊሞች ራሱ ተገኝተው የመረቁት ቤተክርስቲያን ነው ማለት ነው። በአዳማ ላይ ኪዳነ ምህረት ተመርቃለች። አዲስ አበባ አያት አካባቢ የምትገኘው ኪዳነ ምህረት እንግዲህ ብዙ አባታችን በተገኙበት ተመርቋል ማለት ነው። በጣም አስደሳች የምስራች የሚባል ዜና ነው። እንግዲህ ከቤተ ክህነት ሰሞኑን የተሰማውን መረጃ ሰምታችሁታል። አቡነ ሳይሮስ የጠቅላላ ቤተ ክህነቱ ሰብሳቢ እንደሆኑ እንግዲህ ተነግሯል ማለት ነው። በጣም የሚያሳፍር ተግባር ነው እና አቡነ አብርሃም እና አቡነ ጴጥሮስ የሶስት አመት የለፉበት ልፋት ገደል ገብቷል ማለት ነው። በጣም የሚያሳፍር ተግባር ነው። እንግዲህ ሻሸመኔ ሊያስገደሏቸው ኦርቶዶክሳውያን ውስጥ ተረስተው በያቤሉ ላይ የተጨፈጨፉት ኦርቶዶክሶች ተረስተው፣ በዮሐንስ አካባቢ የተጨፈጨፉት ኦርቶዶክሳኖች ተረስተው እንግዲህ ዛሬ ሳይሮስ እንግዲህ ያደም አልበቃ ብሏቸው ዛሬም ደሞ ሹመት ላይ መጥቷል ማለት ነው። በገደሏቸው አባቶች እንግዲህ እንዲባረኩ እየተደረጉ ነው ኦርቶዶክሳኖች። በጣም የሚያሳፍር ተግባር ነው። ኦርቶዶክሳኖችን የማዳግም ስራ እየተሰራ እንደሚገኝ እየተመለከትን እንገኛለን። በአራቱ መቅጣጫ ውጥረቱ እንደቀጠለ ነው። የሚያስፈራ ነገር እየተመለከትን እንገኛለን። እስቲ ቪዲዮ አለ እሱ ቪዲዮ ተመልክተን እንመለስ የተዋዶ ልጆች በጣም ቁጣ በተሞላበት ንግግር ሀሳባቸውን ገልጸዋል፣ አሰምተዋለ ህዝቡ ተመልክተን እንመለስ። እውነት ምን ጊዜም አንድ ሰው የሚናገራት ዘጠኝ ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላው የእውነት ባህሪዋ ምንም ዘጠኙ ቢከዷት የሚመሰክርላት ቢያጥር፣ በጊዜው ጊዜ የሚናገርላት ባይበዛ፣ ነገር ግን ወቅት ጠብቃ በመፍካት እውነትነቷ ጥግ እንደሚደርስ አምና መሰረቷን አጽንታ የምትኖር ናት። ቅድስት ቤተክርስቲያናችን እውነት ናት፣ መሰረቷን እውነት ነው። ቀኖና ከእውነት ጋር አይጣላም። ቀኖና እውነትን አይደብቅም። ቀኖናን ላልሆነ አገባብ መጠቀም በፍጹም ነውር ነው። መንግስታዊ ውሳኔን ሲኖዶሳዊ ወይም ደግሞ መንፈስ ቅዱስ የመራው ሐሳብ አድርጎ መውሰድ ቤተክርስቲያንን መካድ ነው። ትላንት ቅድስት ቤተክርስቲያንን ጥቁር ያለበሷት የሻሸመኔ ኦርቶዶክሳውያን እንዲሞቱ እንዲገደሉ ምክንያት የሆኑ ልዩ ተልእኮን በመቀበል በማስፈጸም ቅድስት ቤተክርስቲያንን የከዱ በቤተክርስቲያን ወንበር ላይ ከፍ ተደርገው ተሾመዋል። እውነቱ ይሄ ነው። ጊዜና ወቅት ተጠብቆ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ያጸናት ቤቱን ያጸዳታል፣ ይጠብቃታል። ይህን እናምናለን። ከአባቶቻችን ሸሽተን የምንሄድ ልጆች ባንሆንም እውነቱን ግን እውነት እያልን እንቀጥላለን። በእኛ አስቀልዱ፣ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? እረ እንዴት አቅሙን አገኘ? ይሄ የማን ውሳኔ እንደሆነ እናቃለን። ነገር ግን ፍትህ ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምፃችንን እናሰማለን። እባካችሁ ፍትህ ስጡን። እኛ ይህንን ፈጽሞ እንቃወማለን፣ አንፈልገውም። ይህንን ነገር ብንቀበል እነዛ ሻሸመኔ ላይ በጥይት የተደበደቡ ንጹህ ኦርቶዶክሳዊያን ደማቸው ዛሬም ይጮኻልና እኛ ይህንን ነገር በፍጹም አንቀበሉም። ድጋሚ ጥቁር ቀን ድጋሚ ጨለማ። እኛ እንደፈራ ነው፣ እነሱ ደግሞ እንደዛቱ። ይኸው የማይደርስ የለምና ተቆጣጠሩት፣ ሁኑት። የዛሬ ሁለት ዓመት ለዚህ ወንበር ሲባል ነበረ ያን እንደ ቀጠለ ያረገፉት ጥይት እንደ ሆነ አርከፈከፉባቸው። እንደበግ አስተኝተው ያሳረዷቸው ቅዱስ ቤተክርስቲያን በዘመኗ አይታና ሰምታ የማታቀውን ነገር በዘመኗ የሆነባት የዛን ቀን የዛሬ ሁለት ዓመት ነበር። ካሁን በኋላ በቅዱስ ቤተክርስቲያን ላይ ለሚደርሰው ነገር በደል በሙሉ ተጠያቂው ማንም አይደለም እሱና እሱን መሰሎች ግብረአበሮቹ ናቸው። ቅዱስ ቤተክርስቲያን ነው ካሁን በኋላ በሚደርስብሽ ፈተና በሙሉ ከጎንሽ ሆነ ልሳናችን እስኪዘጋ ድረስ ልናገለግልሽና ልንሟገትልሽ ልንከራከርልሽ ተዘጋጅተናል። ሳንከዳሽና ሳናጎበድድ እንድናገለግልሽ ፈጣሪሽ አምላክ ኢየሱስ ክርስቶስ ይርዳል። ሳይሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾማ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጫለሁ። ተስፋ የቆረጥኩት ግን በፈጣሪን ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾመ አባቶቼ፣ እነሱ የሚፈልጉትን ነገር ለማድረግ እኛ የማንፈልገውን ነገር ሲያደርጉ ቆይ ከምንም በላይ የሚወዳቸውን ቤተሰቦችን ሲያሸማቅቁና ሲያሳጥፉ ሰነበቱ። ግን አንድ ነገር ወቅ፣ ምናልባት በመረጃና በማስረጃ እንዲ ነው እንዲያ ነው ብሎ መናገር ይቻላል። ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልተላል። ምንም ነገር ምንም ነገር። ከፍርሃት ግን አይደለም። ወላዲተ አምላክ ምስክር ነገር ግን ወጡት እኛ ነገሩን ብንተወው የማይተዋት አምላኳ በደሙ የመሰረታት ክርስቶስ ቲም ቤተ ክርስቲያን አይተዋት በዚሁ አጋጣሚ መምህራችን ታደሰ ወርቱን ፍቶት ግድ የላችሁ ታደሰ ወርቱ የልጆች አባት ነው የልብ በሽተኛ ነው ታደሰ ወርቱ ጎጥ ነገድ ዘራቅ ቤተ ክርስቲያኗን ይወዳታል ያፈቅራታል ከዚህ ሌላ ምንም አጀንዳ የለም ያደረጋችሁትን አድርጋችሁ በጣም ብዙ ብዙ ብዙ ብዙ መባል ይችላል። ወደ አዲታ ምላት ግን ምን ቪዲዮን እንደተመለከታችሁ ነው። እንግዲህ ሃይማኖታችን ኦርቶዶክስ ተዋህዶ ምን አይነት ደረጃ እንደደረሰሽ መመልከት ይቻላል ማለት ነው። እንግዲህ በገደሏቸው አባቶች ተባረኩ እየተባሉ ይገኛሉ ኦርቶዶክሲያኖችና በጣም የሚያሳፍር ተግባር ነው። ሻሸመኔ ለእንግዲህ የሞቱባቸው ልጆቻቸው፣ እናቶቻቸው፣ አባቶቻቸው አለና እነዛ ልጆች እንግዲህ እንዴት ነው በእነዚህ አባት የሚባረኩት፣ የሚለው ነገር በጣም ጥያቄ ምልክትን ያስነሳል። እነ አቡነ አብርሃም እንደዚሁ እና አቡነ ጴጥሮስ የከፈሉት መስዋዕትነት ለሶስት ዓመት ተረስተው ዛሬ አቡነ ሰሮስ እንግዲህ ሶስት የጨለማ ዓመታት እንዲመሩት እንደሆነ እየተመለከትን እንገኛለን። እንግዲህ ለሆዳቸው የቆሙ ለገንዘባቸው የቆሙ ለዘራቸው ለጎጣቸው የቆሙ አባቶች እንግዲህ እንደዚህ በአደባባይ እየተሾሙ ይገኛሉና በጣም የሚያሳፍር ተግባር ነው። ለምሳሌ ኦርቶዶክሳኖችን ተስፋ ለማስቆረጥ እየተደረገ ያለ እንቅስቃሴ ነው። አይዟቹ በርቱ ለማለት እፈልጋለሁ። ታዶጆች ምንም መሸበር በደንገጥ ያስፈልገውም። አሁንም ሁሌም እንደምናገረው ማተባችን ያሰር ነው አንገታችን ላይ ነው እስከ ሞት ድረስ ለመታመን ነው ማለት ታዶጆች፣ ባይሞታችን ሁላችንም እንበርታ ለማለት ይችላል እፈልጋለሁ። ይመስለንም ሌቱ ፍጹም የማይነጋ ተቆልፎ የሚቀርበሩ እንደተዘጋ እሱን ተስፋ አድርገህ ባመንክበት ጽና፣ ቀናለሁ እግዚአብሔር ያደርጋል። ቀና ነውና እግዚአብሔር ለሁሉም ጊዜ ቀናለሁ ብዬ አስባለሁ። እግዚአብሔር ይህን ሰውዬ በቅርቡ ግልጥልጥ አድርጎ ያሳየናል ብዬ አስባለሁ። አለንጋውን ሲያነሳ እንግዲህ ከቤቱ እንደሚጀምር ተናግሯል፣ ተጽፏልና እንጠብቃለን ለማለት ፈልጋለሁ። ፍርድ ከእግዚአብሔር ነው። በዚህ ነገር ላይ እንግዲህ አቡነ ሄኖክ ወጹ አባታችን፣ አቡነ ሄኖክ እንደዚሁም ደግሞ አቡነ ጴጥሮስም ያስተላለፉት መልእክት አለ። እስኪ ቪዲዮዎች አሉ፣ እነሱ ቪዲዮዎች ተመልክተን እንመለስ። ሁኔታ በመሰብሰባችን በጣም አዝናለሁ። የተላለፈው ውሳኔ ትናንት ቤተክርስቲያን ሲያገለግሉ የነበሩ አባቶች ናቸው። አስደንጋጭም አሳፋሪም፣ ግራ የሚያጋባ ፈተና ነው የመጣብን። አፍጦ አግጦ የመጣብን ፈተና ነው። እኔ ከሁለቱ ወንድሞቼ ሁለቱ ሊቃነ ጳጳሳት በአንድ ቀን ነው የተወለድነው የቆብ ልደታችን አንድ ቀን ነው። 1997 ወርሀ ነሐሴ 22 ነው የተወለደ ነው። ከብፁዕ ወቅዱስ አቡነ ጳውሎስ ነው ጥሪ ተደርጎልን ወደዚህ ትልቅ አገልግሎት ይመጣ ነው። ስለዚህ በጣም ሐዘኑ በጣም ለእኔ ከባድ ነው። ነገር ግን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 በውጭም ባሉት መናፍቃን ከውስጥ ሳይቀሩ መናፍቃን ቢጸ ሳውያን በጌታ እግር ስር ይሁዳ በሐዋርያት ዘመን ደግሞ ቢጸ ሳውያን በሊቃውንቱ ደግሞ መናፍቃኑ እየተነሱ በአባሳት በጣም ምሁራን የተባሉት ተፈትነዋል። ያንን ፈተና በማወገዝ አሳልፏል። አዲስ አይደለም። አፍሪካውያን ለወረቀትና ለህንፃ ጎበዞች ናቸው የሚባል። ህግ ለመጻፍና ህንፃ ለመስራት ጎበዞች ናቸው፣ ግን በህንፃው የማይሰሩበት በህጉ የማይገዙበት ይላሉ። አውራ ትክክል እኮ ነው። አደለ እንዴ? ፖለቲካ ተናገርኩ ለ ወደ ፖለቲካ ገባሁ እንዴ? እንዴት ነው? ድህነትም በራሳችን ጎትተን ያመጣን ድሆች ነን። ሀይምሯችን የደህየ አስተሳሰባችን የደህየ ምቀኝ ግን እነዚህ ልጆች ግን እንደ ኢትዮጵያ እንደ ኢትዮጵያ ፕሮጀክት በጅምር ያስቀረኝ የሚል እኮ እንትና አለ ያስቀርህ የሚል ርግማን ነው እኮ አለ። በቃ እንደዚያ እኮ ነው። እኒያ ወንድሞቻችን ጵጵስና ካይምሯቸው ቢኖር ጵጵስና የሚሰጠው ጥቅም እንጂ የጵጵስና ኃላፊነት ስላልገባቸው ነው። ወጣ ብለው ቀሚሳ ለባብሰው ጳጳስ ነን ያሉት ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም። ሌላ ልብስ፣ ሌላ የራሱ ልብስ ይከብደዋል። ቪዲዮ እንደተመለከታችሁ ነው። ወቅታና አዲስ መረጃ ስለ ቅዱስ ቤተ ክርስቲያናችን ዛሬም ማድረስን ኮሜንት እና አስተያየታችሁን እንግዲህ ኮሜንት ሴክሽን ላይ እንድታስቀምጡልን ስንል ባክብሮት እንጠይቃለን ለማለት ፈልጋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ የተጫናቸው አበረታቱን። በቀጣይ ወተናል፣ አዲስ መረጃ እስከንገናኝ ድረስ ግን ሰላም ቆዩ።